በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችው የእግዚአብሔር ቤተሰቦች በእግዚአብሔር ምረት የተጠበቃችሁ፣ በእግዚአብሔር ቸርነት የተደገፋችሁ፣ በኢየሱስ ክርስቶስ ሰላም ደግሞ ሰላማችሁ የተጠበቀ ሁላችሁ በሁሉ ስፍራው ናችሁ። የዚህን የቴሌቪዥን ፕሮግራም አገልግሎት የምትከታተሉ ሁሉ ጸጋና ሰላም ይብዛላችሁ። ጌታ ደግሞ ስለ ረዳን ስላገዘን እንደገና በፊቱ ደግሞ እድል ስለሰጠን ዛሬም በፊቱ ቆመናል። እሱን ለማገልገል ከእሱ ጋር ለመኖር ኃይል ስለበዛልን እድል ስለተሰጠን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ በዚህ በዘመን መጨረሻ ደግሞ የእግዚአብሔርን ሀሳብ እንካፈላለን። አብረን ከእግዚአብሔር ቃል አንድ ስፍራ አንብ እና አብረን የእግዚአብሔርን ቃል እናያለን። በዮሐንስ ወንጌል ምዕራፍ 15 ከቁጥር አንድ እስከ 17 ያለውን ቃል አንብና መልእክቴን በዚህ ቁጥሮች ውስጥ እናገራለሁ። አብረን እናንብ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፤ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ እኔ ወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆኑላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደተጠበቅኩ በፍቅሩም እንደምኖር ትእዛዜም ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነግሬያቸዋለሁ። እኔ እንደወደድኳችሁ እርስ በርስ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። እኔ አዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁ። ባሪያ ጌታ የሚያደርገውን አያውቅምና ወዳጆች ግን ብያቸዋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አበስም የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ እርስ በርሳችሁ እንድትዋደዱ ይህን አዝዣችኋለሁ ይላል። ክብር ለኢየሱስ ይሁን። እንጸልይ። ጌታ ሆይ እናመሰግንሃለን። ይህን ጊዜ እንሳን ስለሰጠን ተባረክ። ከእኛ ጋር ስላለህም እናመሰግንሃለን። ደግሞ በዚህ ሰዓት ቃልህን ከአንተ ልንሰማ በፊትህ አለን። መንፈስህ በመካከላችን እንዲሰራ ቃልን እንዲያበራልን ልባችንን እንዲከፍት መንፈሳችንን እንዲያዘጋጅ ደግሞም ጸለይን በዚህ ስፍራ ደግሞ እግዚአብሔር ልጅ ክርስቶስ ኢየሱስን እንድታከብር የምንሰማው ቃል ካንተ የምንማራው ሀሳብህ ለህይወታችን የሚጠቅም እንዲሆን እንድንታዘዝ ደግሞ በጸጋ እንድትረዳን እንጸለይ። ሁሉ ሲሆን ለክብር ይሁን በኢየሱስ ስም አሜን። በዚህ አሁን ባነበብኩት የወንጌል ክፍል ላይ ከኢየሱስ ጋር ያለን ወዳጅነት በሚል ርዕስ የተወሰኑ ደቂቃዎችን አብረን እንቆያለን። ያው ይህንን ቃል እንግዲህ የጻፈው ዮሐንስ ነው። መልእክት እና ራእይን የጻፈው የጌታ ደቀ መዝሙር ማለት ነው። በወንጌሉ ክፍል ላይ በ 15 ተኛው ምዕራፍ ላይ ያስቀመጠው ሀሳብ ነው። እንደ አጠቃላይ እንግዲህ መልእክቱን ስናይ፣ ወንጌሉ የተጻፈበትን ሀሳብ ስናይ ክርስቶስ የህያው የእግዚአብሔር ልጅ እንደሆነ ለሚጽፍላቸው ሰዎች ማስረዳትና ይህንን የወንጌል ድምፅ የሰሙ ሰዎች ደግሞ ክርስቶስ የያው እግዚአብሔር ልጅ ነው ብለው አምነው ተቀብለው የዘላለም ሕይወት እንዲኖራቸው ነው። ስለዚህ አጠቃላይ ወንጌሉ የመልክቱ ዓላማ ይሄ ነው ብለን እናምናለን። ደግሞም ነው እንግዲህ በ1ስተኛው ምዕራፍ ላይ ጌታ ኢየሱስ ክርስቶስ ያው ከዚህ በፊት እንደሚያደርገው በተለይ ዮሐንስ ወንጌልን ከዚህ ከምዕራፍ አስራ አምስት በላይ ያሉትን ምዕራፎች ስንፈትሽ ምሳላዊ በሆኑ አነጋገሮች ጌታ ኢየሱስ ክርስቶስ የወንጌልን ትምህርት ያስተምር እንደነበረ ይህንን መገንዘብ እንችላለን። አሁን በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ቀለል ያለ ምሳሌ ወይም በእስራኤል ምድር ዓይነተኛ የሆነ ሁሉ ሰው ሊያውቅ በሚችለው ሁኔታ አማኝ ከክርስቶስ ኢየሱስ ጋር ያለውን የጠበቀ ወዳጅነት ይህንን ምሳሌ በማንሳት ያስተምራል። ለዛ ነው ከኢየሱስ ጋር ያለን ወዳጅነት በሚል ርዕስ የተነሳሁት። እንግዲህ ሲጀምር፣ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ ወይን እንግዲህ በእስራኤል ምድር በደንብ ይታወቃል። የወይን ተክል ምን አይነት ተክል እንደሆነ በጊዜው የነበሩ ተደራሲያን በደንብ ይገባቸዋል። ግልጽ ነው የጌታ ኢየሱስ ክርስቶስ መልእክት። ስለዚህ ያን ነገር ያነሳና ራሱን በእውነተኛ የወይን ግንድ ይመስላል። ከዛ ገበሬውም አባቴ ነው ይላል። የወይኑን ተክል የወይኑን እርሻ የሚንከባከብ ማን ነው ይላል? አባቴ ነው ይላል። በቁጥር ሁለት ላይ ፍሬም የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። እንግዲህ ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ ሲሆን ገበሬው ደግሞ አባቱ ሲሆን በልጁ በክርስቶስ ኢየሱስ የሚያምኑ ሰዎች ደግሞ ደቀ መዛሙርት ደግሞ ቅርንጫፍ ሆነው በግንዱ ላይ የተጣበቀ ሕይወት እንደሚኖራቸው ይሄንን ያስረዳል ይሄ ምዕራፍ ስለዚህ አማኝ ወይንም የክርስቶስ ደቀ መዝሙር ክርስቶስን የሚከተል ሰው በጣም የጠበቀ ግንኙነት ሊኖረው እንደሚገባ፣ ልክ የወይን ቅርንጫፍ ከወይኑ ግንድ ጋር የጠበቀ ግንኙነት ሲኖረው ፍሬን ሊያፈራ እንደሚችል፣ ደቀ መዛሙርት በክርስቶስ ላይ ባመኑት በተከተሉት ጌታ ላይ የሚኖራቸው ቀጣይነት ህይወት የሚኖራቸው ጥብቅ ግንኙነት ህይወታቸውን እንደሚወስን ዘላለማዊ ነገራቸውን እንደሚወስን ይሄንን ለደቀ መዛሙርቱ ይነግራቸዋል። ክብር ለእግዚአብሔር ይሁን። ስለዚህ ላነሳ የፈለግኩት ሀሳብ የወዳጅነት ሀሳብ ነው። ማለት ቅርንጫፍ በግንዱ ባይኖር ፍሬ ሊያፈራ እንደማይቻለው ይላል። ስለዚህ ቅርንጫፎች ሆነን በዚህ ምዕራፍ ላይ ስንገለጥ ጌታ ኢየሱስ ክርስቶስ እንደ ቅርንጫፍ ሲጠራን ግዴታ ከግንዱ ጋር የተጣበቀ ከግንዱ ጋር የተገናኘ ሕይወት ሊኖረን እንደሚገባ ይህንን የተሰመረበት እውነት ነው የሚናገረው። ከፈለጋችሁ ተጣበቁ ካልፈለጋችሁ ተውት የሚል ሀሳብ አይደለም። የግዴታ ጉዳይ ነው ለመኖር ቅርንጫፍ ከግንዱ ነው እያንዳንዱ የሚያስፈልገውን ነገር የሚቀበለው። ስለዚህ ከግንዱ የተለየ ቅርንጫፍ በራሱ ዛፍ ሊሆን አይችልም። በራሱ ምንም ሊያደርግ አይችልም። ስለዚህ ግዴታ ለመኖር ሲል ከግንዱ መጣበቅ ያስፈልገዋል ማለት ነው። ክብር ለእግዚአብሔር። ስለዚህ እስቲ መጀመሪያ ወዳጅነት ምንድን ነው? አሁን ከኢየሱስ ጋር ያለንን ወዳጅነት ከማየታችን በፊት ወዳጅነት ምንድን ነው የሚለው በራሱ የቃሉ ትርጉም መልእክቱን በደንብ ያብራራልናል። ተከታተሉኝ። እንግዲህ ወዳጅነት ማለት የጠበቀ ግንኙነት ማለት ሊሆን ይችላል። በጣም ጥብቅ የሆነ ግንኙነት ከዛ ረዘም ላለ ጉዞ ምሳሌ ይሆናል ማለት ረጅም ጉዞ። ይሄ ምናልባት ከጌታ ጋር ያለንን ወዳጅነት የሚያብራራልን፣ ጌታን ካገኘንበት ወይንም ዳግም ከተወለድንበት ጊዜ ጀምሮ በምድር ላይ የሚኖረን ጥብቅ ግንኙነት ማለት ሰፊ ጉዞ ረጅም ጉዞን የሚያካትት ነው ማለት ነው። ከአማኝና ከጌታ ጋር ያለውን ሪሌሽንሺፕ ወይንም ኢንቲሜሲ ይሄንን የሚያመለክት ነው። ሌላ አብሮ መቆየትም የሚል ትርጉም አለው። የጠበቀ ግንኙነት፣ ረጅም ጉዞ፣ አብሮ መቆየት የሆነ ወቅት ላይ የሆነ ነገር አይደለም። ይሄ አብሮ መቆየት ማለት የሆነ ወቅቱ ላይ በሆነ ኦኬዥን ተከናኝቶ ከዛ በኋላ ደግሞ ግንኙነትን ማቋረጥ ማለት አይደለም። አብሮ መቆየት ጊዜ ሰጥቶ ያንን ወዳጅ ያንን ግለሰብ መከታተልን ያመለክታል። ስለዚህ እነዚህ ነገሮች ወዳጅነትን ይተረጉሙልናል ማለት ነው። ስለዚህ ከኢየሱስ ጋር አማኝ ያለው ወዳጅነት እንዴት ነው የሚለውን ሐሳብ ስናነሳ ከዚህ ቀጥለን አንድ ነገር ልናሰምርበት ይገባል። በሕይወታችን ትልቁን ነገር እግዚአብሔር በእኛ መስራቱ ሳይሆን እኛ ከእግዚአብሔር ጋር መኖራችን ነው ስፍራ የሚሰጠው ጉዳይ ብዙ ሰው ስፍራ የሚሰጠው ጉዳይ እግዚአብሔር በሱ ሕይወት የመስራቱን ጉዳይ ነው። ብዙ ሰው ስፍራን የሚሰጠው እግዚአብሔር በሱ የመስራቱን ጉዳይ ነው። ግን ደግሞ ከዚህ ተቃራኒው የሆነው ሌላ እውነት አለ። እኛ ከእግዚአብሔር ጋር የምንኖረው ነገር ነው። ወሳኝም የሆነው እኛ ከእግዚአብሔር ጋር ያለን ኑሮ፣ ከእግዚአብሔር ጋር ያለን ግንኙነት ማለት ነው። የተፈጠርንበትም ዓላማ ይህንን ስለሚደግፍ ምንድን ነው ከጌታ ጋር ወይንም ከእግዚአብሔር ጋር በህብረት አንድ ላይ እንድንኖር እግዚአብሔር ይህንን አስቦ ነው ሰው ልጅንም ሲፈጥር፣ ከእሱ ጋር እንድንኖር፣ እሱን እያመሰገን፣ እሱን እያመለክ ከእሱ ጋር ቤተሰባዊ ኑሮ እንድንኖር፣ ይሄንን ፈልጎ ነው እግዚአብሔር ከዘላለም በፊት ያደረገው ማለት ነው። ስለዚህ ከጌታ ጋር ያለን ወዳጅነት እየጠበቀ እየጠበቀ እየጠበቀ በሄደ ቁጥር በዚህ ምድር ላይ እንዳለው ነገር ይህንን ነገር አንመስለውም፣ በእርግጠኝነት ማለት እየጠበቀ በሄደ ቁጥር ሰው እያደገ በሄደ ቁጥር በምድራዊ ነገር ስናየው ራሱን ቻለ ነው የሚባለው። ማለት እገሊት ራሷን ቻለች፣ ከቤተሰብ ተለየች፣ የራሷን ኑሮ አቆመች፣ እገሌም እንደዛ ይባላል። ከጌታ ጋር ግን እየተጣበቅን በሄድን ቁጥር በፍጹም ራሳችንን አንችልም። ይበልጥ እየተጣበቅ ነው የምንሄደው፣ ምክንያቱም ግንዱን ከቅርንጫፉ መለየት ስለማይቻል ማለት ነው። ስለዚህ ከጌታ ጋር ያለን ወዳጅነት ራሳችንን የምንችልበት ወዳጅነት አይደለም፣ ይበልጥ ከእሱ ጋር የሚያጣብቀን ወዳጅነት ነው ማለት ነው። ይሄ ወዳጅ የሚለው ቃል አዲስ አይደለም። በመጽሐፍ ቅዱስ በተለይ በብሉይ ኪዳን አብርሃምን፣ ሙሴን፣ እነዚህ ከታላላቅ አባቶች መካከል ብናይ ለወዳጅነት ምሳሌ የሆኑ አባቶችን እናያለን። በኑሯቸው በህይወታቸው ከእግዚአብሔር ጋር ያላቸው ጥብቅ ቁርኝነት ወዳጅ የእግዚአብሔር ወዳጅ እንዲባሉ አስብሏቸዋል ማለት ነው። በተለይ አብርሃምን እግዚአብሔርን አለማመን አለመስማት ነው የማይችለው በጣም ሰፊ ህይወቱ፣ ለዚህ ለወዳጅነት ምሳሌ የሚሆን ህይወት ነው ያለው አብርሃም። ምክንያቱም እግዚአብሔር ከዚህ ከወዳጁ ነገሮችን መሰወር አልፈልግም ብሎ የሰዶምን ጥፋት ሁሉ ሲነግረው እናያለን። በቃ ጥብቅ የሆነ ግንኙነት ስላለው ማለት ነው። ሰምቶ ነው እግዚአብሔርን የወጣው ከምድሩ ከሀገሩ ከዘመዶቹ ስለዚህ እግዚአብሔር ደግሞ ይህንን ሰው አክብሮ ወዳጅ አድርጎ ስለፈለገው ይበልጥ ወዳጅ አደረገው ማለት ነው። ስለዚህ በመጽሐፍ ቅዱስ የወዳጅነት ጉዳይ በጣም ሴንሰቲቭ የሆነ በጣም አስምረን ልንወስደው የሚገባ በተለይ ለደቀ መዛሙርት ህይወት ወይም ለአማኝ ህይወት በአዲስ ኪዳን ለምንኖር ለክርስቲያን ህይወት ከጌታ ጋር ያለው ወዳጅነት በጣም አስፈላጊ ነገር መሆኑን የምንማርበት ክፍል ነው። ክብር ለእግዚአብሔር። ስለዚህ እንግዲህ አሁን ይህንን ነገር ከጌታችን ከኢየሱስ ክርስቶስ ህይወት የምንማረው ትልቅ ነገር አለ። ጌታችን ኢየሱስ ክርስቶስ ከአብ ጋር ከአባቱ ጋር ያለው ወዳጅነት ምን ነበረ የሚለውን ሀሳብ ቀጥለን እናንሳ። ምክንያቱም በሕይወትም በአገልግሎትም በኑሮም የመጀመሪያ ምሳሌ የሚሆነን የእግዚአብሔር ልጅ ኢየሱስ ነው። ምክንያቱም ምሳሌውን ትቶልን ሄዷል ፍለጋውን እንድንከተል ስለዚህ ከጌታ ኢየሱስ ክርስቶስ የምንማራቸው ብዙ ነገሮች አሉ እሱ በወዳጅነት ጉዳይ እንዴት ነበረ ሲኖር የነበረው ከአብ ጋር ያለው ግንኙነት ምን ይመስል ነበር የሚለውን ነገር ቀጥለን እናነሳለን ምክንያቱም ከእኔ ተማሩ ስላለ ብዙ ነገር መማር የምንወድ ሰዎች ብዙ ነገር መማር የምትወዱ ሰዎች ማየት መመራመር የምትፈልጉ ሰዎች ከጌታ ከኢየሱስ ክርስቶስ እንድንማር መጽሐፍ ቅዱስ ይጋብዘናል ብዙ የምንማረው ነገር አለ ከቻልን እ? ልባችን ሰፊ ከሆነ ጆሮአችን ከተከፈተ ከጌታ ከኢየሱስ ብዙ የምንማረው ነገር አለ። ከእሱ ተምረን ጨርሰን አይደለም ሌሎች ሌሎች ነገሮች ላይ የምንሄደው። ዛሬ በዚህ ዘመን ያለ ሰው ከብዙ ነገር ይማራል። መጽሐፍ ቅዱስ የሚለን ነገር ግን ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝ ይላል። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ በአንደኛ ዮሐንስ መልእክት ምዕራፍ ሁለት ቁጥር ስድስት ላይ ማንም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል፣ ይላል። ስለዚህ በጌታ ነኝ ወይንም በክርስቶስ እኖራለሁ ብሎ የሚያስብ ሰው ማንኛውም አማኝ ምንድን ነው ቀጥሎ የሚጠበቅበት ጌታ ኢየሱስ ክርስቶስ እንደተመላለሰ በኑሮ በአገልግሎቱ፣ በሕይወቱ፣ በእያንዳንዱ ነገር ሊመላለስ ግዴታ ነው ነው የሚለው የእግዚአብሔር ቃል ሲናገር። ስለዚህ ከዚህ ተነስተን ጌታ ኢየሱስ ክርስቶስ ከአባቱ ጋር ያለው ወዳጅነት እንዴት ነበር የገለጠው? በምን ተግባር ነበር ያሳየው የሚለውን ነገር የተወሰኑ ሀሳቦችን ላንሳ። በዚሁ በዮሐንስ ወንጌል ምዕራፍ አስር ቁጥር 15 ላይ ጌታ ኢየሱስ ክርስቶስ ስለ አብ ወይንም ስለ አባቱ የተናገረው ኃይለ ቃል አለ። ጠቅለል ሳደርገው አባቱን በሚገባ እንደሚያውቀው አውቀዋለሁ፣ አባቴን አውቀዋለሁ፣ አብን አውቀዋለሁ እያለ በግልጽ የመሰከረበት ሁኔታ አለ። ስለዚህ ጌታ ኢየሱስ ክርስቶስ ከአብ ጋር ያለው ወዳጅነት አንዱ የገለጠበት ተግባር ምንድን ነው? አብን ማወቅ አባቱን ማወቅ። ሌሎች ሰዎች እግዚአብሔርን እንደማያውቁ የተጠቀሰበት የመጽሐፍ ቅዱስ ክፍል አለ። በተለይ የኤሊ ልጆችን በብሉይ ኪዳን በአንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እናያለን። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁትም ነበር ይላል በተቃራኒ መንገድ ምናምንቴዎች ነበሩ እግዚአብሔርን የማያውቁ። ስለዚህ ከእግዚአብሔር ጋር ያለን ወዳጅነት ወይንም ከጌታ ከኢየሱስ ክርስቶስ ጋር ያለን ወዳጅነት በምንድን ነው የሚለካ ወይንም በምንድነው የሚገለጠው ተግባሩ ስንል ጌታ ኢየሱስ ክርስቶስን ከማወቅ ወይንም እግዚአብሔርን ከማወቅ ይነሳል ማለት ነው። ዝም ብለን ወዳጅ አንሆንም ከሰው ጋር ያን ወዳጅ የምንሆነውን ሰው ይበልጥ ባወቅ ነው ቁጥር ነው ወዳጅነታችን እየጨመረ የሚመጣው ስለዚህ ከጌታ ከኢየሱስ ክርስቶስ ጋር ያለን ወዳጅነት ኢየሱስን በማወቅ ላይ የተመሰረተ ነው ማለት ነው ኢየሱስን ከማወቅ ነው የሚጀምረው ማለት ነው ክብር ለእግዚአብሔር ይሁን ምክንያቱም እሱ ከአብ ጋር ያለው ወዳጅነት በምንድን ነው የተገለጠው አብን በማወቅ ማወቅ ስላችሁ ዛሬ እኛ መጽሐፍ አገላብጠን መርምረን ነገሮችን እንደምንረዳ አይደለም ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያዩ ነገሮች ስለሆኑ ማለት ነው። ኢየሱስ አብን የሚያውቅበት መንገድ ሰዎች እግዚአብሔርን ከሚያውቁበት መንገድ የተለየ ነው። ምክንያቱም ከዘላለም በፊት ነበረ በቅፉ ያለ አንድያ ልጁ ተረከው ነው ሚል። ስለዚህ እግዚአብሔር ጋር ከአባቱ ጋር ጥብቅ የሆነ ዘላለማዊ የሆነ ፍቅር ግንኙነት አለ። ሰው እንደዚህ ነው ብለው ሊገልጠው በማይችለው ደረጃ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አብን አውቀዋለሁ ቢል ትክክለኛ ነው ማለት ነው። ከአብ ያየሁትን የሰማሁትን እናገራለሁ ብሏል በምድር በነበረበት ሰዓት ላይ። ስለዚህ ጌታ ኢየሱስ ክርስቶስ አብን ባወቀበት መንገድ አማኞች፣ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ኢየሱስን እንዲያውቁ መጽሐፍ ቅዱስ ያስተምራል ማለት እንድናውቅ ኢየሱስን። ስለዚህ ሽንገላ የለበትም እውነተኛ ፍቅር ነው ማለት ነው። ስለሱ ስለ ባህሪው ማወቅ ግድ ይላል ማለት ነው። ስለዚህ አብን ማወቅ ኢየሱስ ከአብ ጋር ያለውን ወዳጅነት ተግባር ያሳየበት አንዱ መንገድ ነው። ስለዚህ ጌታ ኢየሱስ ክርስቶስን የማወቅ ጉዳይ፣ የመረዳት ጉዳይ ከኢየሱስ ጋር ያለንን ወዳጅነት ይገልጣል ማለት ነው። ሌላ የገለጠበት መንገድ ወደዚህ ወደሚያውቀው አባቱ በምድር ሳለ ይጸልይ ነበር ወደ አብ ይጸልይ ነበር። በጣም ጌታ ኢየሱስ ክርስቶስ የሚያገለግላቸው አገልግሎቶች በምድር የሚያደርጋቸው እያንዳንዱ ነገሮች ከአብ ጋር ያለው ጥብቅ ግንኙነት ምስክሮች ናቸው በእያንዳንዱ ጉዳይ ላይ። ስለዚህ ወደ አብ ይጸልይ ነበር፣ በምድር ባለበት ሁኔታ ውስጥ ማለት ነው። ሰው ሆኖ በምድር ሲመላለስ ጸሎት ወገኖቼ አንድ ነገር ማሰብ አለብን። ብዙዎቻችን ስለ ጸሎት ስናስብ ወይ ስለ ጸሎት ስንማር ጸሎት አንዳች ነገር ከእግዚአብሔር መቀበያ ብቻ አድርገን እናስባለን። ግን አይደለም በጌታ ኢየሱስ ክርስቶስ የጸሎት ሕይወት ውስጥ ስናይ ከአባቱ ጋር ያለውን ወዳጅነት የሚያጠናክርበት ወይ የሚገለጥበት መንገድ ነው። ነው ልክ ነው፣ ጸሎት ከእግዚአብሔር አንዳች ነገር የምንቀበልበት ነው። ጌታ ኢየሱስ ክርስቶስ ግን የሚጸልየው ጸሎት ከአብ ጋር ያለውን ቤተሰባዊነት ወይንም ከአብ ጋር ያለውን ወዳጅነት የሚገልጥበት መንገድ ነበር። ያገለግላል፣ ተራራ ላይ ወጦ ሲጸልይ ያድራል፣ ያወራል ከአባቱ ጋር ልክ። በዚህ መሰረት ከጌታ ኢየሱስ ክርስቶስ የምንማረው ከእግዚአብሔር ፊት የምንጸልየው ጸሎት ወደ ጌታ ኢየሱስ ክርስቶስ የምንጸልየው ጸሎት ከእግዚአብሔር ጋር ከጌታ ኢየሱስ ክርስቶስ ጋር ያለንን ህብረት ያለንን ወዳጅነት የሚያሳይ ነው ማለት ነው። ክብር ለእግዚአብሔር። በሶስተኛ ደረጃ ለአብ ፈቃድ ራሱን ያስገዛበት ህይወት ከአባቱ ጋር ያለው ወዳጅነት ያሳያል። ለአብ ፈቃድ ራሱን ያስገዛበት በተለይ ሉቃስ 22፥42 ላይ ምን ያህል እያጣጣረ በመጨረሻው ሰዓት በሚጸልይበት ሰዓት ላይ ወደ ሞት ወደ መስቀል ሞት ሊሄድ ባለበት ሰዓት ላይ ጌታ ኢየሱስ ክርስቶስ ሲናገር ፈቃድ ትሁን የእኔ ፈቃድ አይሁን ብሎ የጸለይበትን ሁኔታ እናስታውሳለን። ስለዚህ በፈቃድ ውስጥ ለእግዚአብሔር አፈቃድ የተገዛ ነበረ ፈቃዱ። ስለዚህ ይህንን እናስባለን። ለአፈቃድ ራሱን በሚያስገዛበት መንገድ ውስጥ ከእግዚአብሔር ጋር ያለውን ወዳጅነት እንዴት እንደገለጠ እናያለን። ስለዚህ ለኢየሱስ ቃል፣ ለኢየሱስ ትምህርት፣ ለኢየሱስ አገልግሎት አማኝ ፈቃዱ፣ ሐሳቡ የተገዛ መሆን አለበት ማለት ነው። ኢየሱስን እወዳለሁ ሲል ወይንም የኢየሱስ ወዳጅ ነኝ ሲል ማለት ነው። ይሄ መሰረቱ ነው። ክብር ለእግዚአብሔር ይሁን። ይህንን ቃል ጌታ ከአባቱ ጋር ያለው ወዳጅነት የገለጠበትን ነገር ለእኛም ምሳሌ ከሆነልን ከጌታ ጋር ያለን ወዳጅነት ምን እንደሚጠቅመን በተወሰነ ደረጃ አንስቼ መልእክቴን እጠቀልላለሁ። በዚሁ በዮሐንስ ወንጌል ምዕራፍ 15 ውስጥ ነው ያለውን ነገር እያብራራ ያለሁት። አንደኛው ብዙ ፍሬ ማፍራት ነው ጥቅሙ። ወዳጅ ስንሆን ከጌታ ኢየሱስ ክርስቶስ ጋር ጥብቅ ግንኙነት ሲኖረን ብዙ ፍሬ እናፈራለን። የሐዋርያት የአገልግሎታቸውም የህይወታቸውም ፍሬ ውጤቱ ከእርሱ ጋር የመኖራቸው ውጤት ነው። በአገልግሎት ብዙ ፍሬ አፍርተዋል፣ በህይወታቸው ብዙ ፍሬ አፍርተዋል፣ ብዙ ተመስክሮላቸዋል። ይሄ ምስጢሩ ምንድን ነው ካል ከጌታ ከኢየሱስ ክርስቶስ ጋር የነበራቸው ጥብቅ ግንኙነት ወይንም የነበራቸው ኑሮ ይሄ እንደሆነ መጽሐፍ ይመሰክርልናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርትንም ሲጠራ አንዱ ዓላማው ማርቆስ 3 13 ላይ እናገኛለን ከእርሱም ጋር እንዲኖሩ ለመስበክ ጠራቸው ይለ ከእርሱ ጋር እንዲኖሩ ዝም ብለው ለመስበክ ብቻ አይደለም የተጠሩት፣ ወንጌል ለመናገር ብቻ አለም፣ ከእርሱ ጋር እንዲኖሩ። ከእርሱ ጋር የኖረ ሰው ነው ሲያገለግል ፍሬ የሚኖረ። ከእርሱ ጋር የኖረ ሰው ነው ሲጸልይ ፍሬ የሚኖረ። ስለዚህ ከእርሱ ጋር የመኖር ጉዳይ በጣም ወሳኝ ነው ማለት ነው። የሆነ ሰዓት ላይ ያለ ጌታ ሌሊቱን ሙሉ በተለይ ሉቃስ አምስት ላይ እናስታውሳለን። አሳ ሲፈልጉ ቆይተው ቆይተው ብዙ አሳ አጠው ጌታ ኢየሱስ ክርስቶስ ወደ እነሱ በመጣ ጊዜ ከነሱ ጋር በሆነ ጊዜ ብዙ አሳዎችን እንዳገኙ መጽሐፍ ቅዱስ ይመሰክርልናል። ያለ ጌታ የሆነ ጥረትና ከጌታ ጋር የሆነ ጥረት ምን ያህል ውጤቱ የተለያየ እንደሆነ ይህንን ይመሰክርልናል። ስለዚህ መኖር ግዴታ ነው ማለት ነው። ብዙ ፍሬ ለማፍራት ቀጥለን የምናየው ከጌታ ጋር ያለ ወዳጅነት ጥቅሙ ለመኖር የሚያስችል ጉልበት እናገኛለን። ይሄን ቁጥር አምስት ላይ ዮሐንስ ወንጌል ምራፍ 15 ቁጥር አምስት ላይ እናገኛለን። የመጀመሪያው ብዙ ፍሬን ለማፍራት ዮሐንስ ወንጌል ምራፍ 15 ቁጥር አምስት ይሄኛውም አምስት ላይ ነው የምናገኘው፣ ለመኖር የሚያስችል ጉልበት አቅም እናገኛለን ማለት ሰው ከጌታ ጋር እኖራለሁ ስላለ አይኖርም፣ ጌታ ጋር ረዳው በስተቀር ምክንያቱም ያለ እኔ ምንም ልታደርጉ አትችሉ፣ በእኔ ባትኖሩ ብዙ ፍሬ አታፈሩም ብሏል ማለት ነው። ስለዚህ የምናገኘውም ጉልበት አቅም ከሱ ነው የምናገኘው። ቅርንጫፍ ልክ ከግንዱ የሚያስፈልገውን እንደሚወስድ ባለ፣ ስለዚህ ጉልበት እናገኛለን ስንኖር። ሌላ በሦስተኛ ደረጃ ለእግዚአብሔር የሚሆን ክብርን እናመጣለን። ለእግዚአብሔር የሚሆን ክብርን ከጌታ ጋር ስንኖር፣ ከጌታ ጋር ወዳጅነት ሲኖረን ማቴዎስ 5፥16 ላይ ጌታ ኢየሱስ ክርስቶስ በተራራ ላይ ባስተማረው ስብከት አንድ ትእዛዝ አለ ብርሃናችሁ በሰማያት በሰማያት ያለውን አባቴን ያከብር ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። ወጠን የምናገለግለው አገልግሎት በሰው ፊት የምንኖረው ኑሮ ማንን ሊያከብር ነው የሚገባው ማለት ነው? በሰማይ ያለውን አብን። ስለዚህ ከጌታ ጋር የምንኖረው ኑሮ ነው እግዚአብሔርን የሚያከብረው ወይንም ለእግዚአብሔር ክብር የሚያመጣው። በአራተኛ ደረጃ ደስተኛ ሕይወት እንዲኖረን ያደርጋል። ቁጥር አስራ አንድ ላይ አገኘንም አላገኘንም በመንፈስ ቅዱስ በሆነ ደስታ ደስተኞች እንሆናለን ማለት ነው። ይሄ ከጌታ ጋር የሚኖረን ጥብቅ ግንኙነት በህይወታችን ላይ የሚያደርጋቸው ፍሬዎች ናቸው። ብዙ ፍሬ ማፍራት፣ ለመኖር የሚያስችል ጉልበት ማግኘት፣ ለእግዚአብሔር ክብርን ማምጣት፣ በህይወት በአገልግሎት ደስተኛ ህይወትን መኖር። ስለዚህ እንደዚህ ስለሆነ ወዳጅነታችንን አጥብቀን መጠበቅ አለብን ማለት ነው ከጌታ ጋር ስንኖር ምክንያቱም ወዳጅነት ተግዳሮት ስላለው ወዳጅነት እንቅፋት ስላለው በጣም መጠንቀቅ አለብ። በተለይ ኃጢአትና ባተሌነት ስራ ብዙነት የወዳጅነት ተግዳሮት ብለን ልናነሳቸው እንችላለን። የወዳጅነት እንቅፋት ምክንያቱም ኃጢአት ካለ በተለይ ሰው ከእሱ ጋር እንዲኖር ነው አይደል። እግዚአብሔር በዘ በዘፍጥረት ላይ በኤደንገነት ፈጥሮ የተፈጠረውን ሰው ያኖረው። ስለዚህ ይህን ቤተሰባዊነት ያጠፋ ይሄን ወዳጅነት ያጠፋ ኃጢአት የሚባል ነገር ተፈጠረ ማለት ነው። ኃጢአት የሚባል ነገር ክፉ ነው። ወዳጅነትን ያጠፋል፣ ወይንም ወዳጅነትን ያቋርጣል። ስለዚህ እነዚህ ኃጢአትና ስራ ብዙነት የወዳጅነት ተግዳሮት እንደሆኑ ይህንን ማወቅ አለብን፣ መጠንቀቅ አለብን። በተለይ ከዓለም ፍቅር የሚይዛቸው አማኞች፣ ዓለምን በጣም በመውደድ የሚቸገሩ አማኞች እግዚአብሔርን ለመውደድ ያቅታቸዋል። አንደኛ ዮሐንስ ምዕራፍ ሁለት ቁጥር 16 ላይ ዓለምን አትውደዱ ይላል፣ በግልጽ ለምንድን ነው? ከእግዚአብሔር ጋር ያለንን ወዳጅነት ከእግዚአብሔር ጋር ያለንን ፍቅር ስለሚያጠፋ ማለት ነው። ስለዚህ መጠንቀቅ አለብን ማለት ነው። ብዙ ወዳጆች ሊኖሩን አይችሉም። በክርስትና አንድ ወዳጅ ነው ያለን፣ ጌታ ኢየሱስ ክርስቶስ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት በቀር ከዚህ የሚበልጥ ፍቅር የለም ይላል ወዳጅ ሆኖናል። ስለዚህ ወዳጅ ሆነን ለእሱ ብቻ ታምነን እንኖራለን ማለት ነው። ክብር ለእግዚአብሔር። በተለይ በተለይ ይህንን ልናገር እና መልእክቴን ልጨርስ፣ ስራ ብዙነት በተለይ በዚህ ዘመን ሰው ከጌታ ከኢየሱስ ክርስቶስ ጋር ያለው ወዳጅነት የሚያቃቅርበት የሚያጠፋበት አንዱ መንገድ ለቃሉ ቃሉን ለማንበብ ቃሉን ለመማር ጊዜ የለውም። ሰው ቢዚ ነው። እገሌ ለምን ወደ ቤተክርስቲያን ንብረት አትመጣም? ቢዚ ነኝ፣ ስራ በዝቶብኛል። ልክ እንደማርታ ማለት ሉቃስ አስር ላይ ልክ እንደ ማርታ ማርታ ጉድ ጉድ ጉድ ትል ነበር። ማርያም ከግሩ ስር ቁጭ ብላ ቃሉን ትሰማለች። ቢዚ ሆና ባተሌ ሆና ስለዚህ ማርያም ከጌታ ጋር ያላትን ወዳጅነት በጣም ያጠነከረች ሴት ናት፣ ተመስክሮላታል። ስለዚህ ወገኖቼ በተለይ የወዳጅነት ተግዳሮቶች የወዳጅነት እንቅፋቶች ኃጢአትና እንግዲህ እንደተረዳሁት ነው እኔ በተለይ ለዚህ መልእክት ይሆናል ብዬ ያቀረብኩት ሀሳብ ነው። ብዙ ነገር ሊኖር ይችላል። ወዳጅነት ላይ እንቅፋት የሚሆን ኃጢአትንና ይሄ ቢዚ መሆን ራስን ባተሌ ማድረግ እንቅፋት ስለሆነ አማኞች በዚህ ጉዳይ ላይ መጠንቀቅ አለብን። ከጌታ ኢየሱስ ክርስቶስ ጋር ያለው ወዳጅነት እንዳይበላሽ፣ ወዳጅነታችን እየጠነከረ እንዲህን ይህንን እንድናደርግ ጌታ ኢየሱስ ክርስቶስ ይርዳን። መልእክቴን ጨርሻለሁ። እንጸልይ። አንተ ወዳጅ ነህ። እግዚአብሔር የዘላለም አምላክ በነፍስህ ተወራርደ ነፍስን አሳልፈ ሰጠ የወደድከን ወዳጅነትህን ያሳይህን ወዳጅነትህን የገለጥክልን አንተነ ባሪያዎች አይደላችሁም ወዳጆች ነው ምላችሁ ከእንግዲህ ወዲህ ይብለህናል። ስለዚህ እንደ ወዳጅ ታምነን እንድንኖርልህ፣ እንደ ወዳጅ እንድንገዛልህ፣ እንደ ወዳጅ ያለ ሽንገላ ያለ ፍጹም ፍጹም በሆነ ፍቅር እንድንወድህ በነፍሳችን በሀሳባችን እንድንከተል ፈቃዳችን ለአንተ እንዲገዛ በኢየሱስ ክርስቶስ ስም እግዚአብሔር እንድትረዳን እንጸልያለን። ጌታ ሆይ ይሄ ሲሆን ደግሞ ክብሩ ለአንተ እንዲሆን፣ ምስጋናው ለአንተ እንዲሆን፣ ጥቅሙ ደግሞ ለእኛ እንዲሆን እግዚአብሔር ሆይ እያንዳንዳችንን እንድትረዳን እንጸልያለን። ለወዳጅነት እንቅፋት የሆኑትን ኃጢአት ስራ ብዙነት በዚህ ዘመን ያሉ ደቀ መዛሙርት የሚቸገሩበትን እንቅፋቶች ሁሉ ከእኛ ላይ እንድታስወግድ እግዚአብሔር ሆይ ኃይል እንድትሰጠን ለመኖር ከአንተ ጋር አቅም እንዲሆንልን በኢየሱስ ስም ጸለይ። ተባረክ በጌታ በኢየሱስ ስም አሜን።